ፖል ፖግባ የሞናኮ ተጫዋች ሆነ። የ2018 የዓለም ዋንጫ ሻምፒዮናው ፈረንሳዊ ፖል ፖግባ አዲሱ የሞናኮ ተጫዋች በመሆን ከክለቡ ጋር ኮንትራት ተፈራርመዋል። ፖል ፖግባ በሞናኮ የሕክምና ምርመራውን በተሳካ ሁኔታ ካጠናቀቀ በኋላ ነው የሁለት ዓመት ኮንትራት የተፈራረመው። ከዚህ ቀደም ተጫዋቹ በጁቬንቶስ በነበረበት ወቅት አበረታች ንጥረ ነገር ተጠቅሟል በሚል ከእግር ኳስ ለአራት ዓመታት ታግዶ የነበረ ሲሆን እገዳው ወደ 18 ወራት ተቀንሶለት ወደ እግር ኳስ መመለሱ ይታወሳል። ሞናኮ የፖግባ የዶፒንግ እገዳ መጠናቀቁን ተከትሎ ለተጫዋቹ የሁለት ዓመት ውል በማቅረብ ይፋ ማስፈረሙን ፋብሪዚዮ ሮማኖ ዘግበዋል። የ32 ዓመቱ ፖል ፖግባ በታዳጊነቱ ለሀፍሬን በመልቀቅ የማንቸስተር ዩናይትድ አካዳሚ ከተቀላቀለ ወዲህ ለመጀመሪያ ጊዜ በአገሩ ሊግ የሚጫወት ይሆናል። ክቡራትና ክቡራን አድማጮች፣ የፖል ፖግባ የደስታይን በአንድ አነባ ጭምርም ነው የወጡት መረጃዎች የሚያሳዩት። ምክንያቱም ብዙ ፈተና ለሱ አስቸጋሪ ውራትና ወቅት እንደሆኑ ጭምርም ነው የወጡት መረጃዎችን በማስመልከትም ለእናንተ ይዤላችሁ የመጣሁት ሚኪታቡር ኒውስ። ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።